ሰላም እንዴት ናችሁ? የእግዚአብሔር ቤተሰቦች፣ ዛሬ አንድ በጣም ልቤን ተቻ ያደረገኝን ቃል ሼር ላደርጋችሁ፣ እምነት ያለንበትን ሲትዌሽን እንዴት ለምስክርነት እንደሚቀይር። አንድ ሰው በእግዚአብሔር ላይ እምነት፣ በቃሉ ላይ እምነት፣ በመንፈስ ቅዱስ አሰራር ላይ እምነትን ሲያደርግ የእምነት ውጤቱ የሰውየውን አሁን ያለበትን ሲትዌሽን ለምስክርነት አድርጎ የመቀየር ኃይል አለው። ከዚህ ውስጥ በአይቲንክ አራት ወንጌላት ላይ ተጽፋለች ለ12 ዓመት ደሚፈሳት ስለነበረችው ሴት ማለት ነው። እና እቺ አስራ ሁለት ዓመት ደሚፈሳት የነበረች ሴት ስለ ኢየሱስ ፈዋሽነት፣ ስለ ኢየሱስ ነጻ አውጪነት፣ ስለ ኢየሱስ አዳኝነት ሰማ ይችላል። እና ከሰማችን በኋላ በልቦ አንድ ነገር አመነች። ኢየሱስ ቃል ባያወጣ እጁን ባይጭንብኝ ባይዳሰሰኝም እንኳ በእሱ ላይ ያለው ሌሎችን ነፃ ማውጣት የሚችል መፈወስ የሚችለውን የመንፈሱን ኃይል እኔ በእምነት ሄጄ ጨርቁን በመንካት ጨርቁን በመዳሰስ ለእኔ የሚሆንን የእግዚአብሔርን ማዳንና የእግዚአብሔርን ነፃነት መቀበል ይችላለሁ፣ የሚል እምነት ከቤቷ ይዛ እንደመጣች ወንጌላት ላይ ይዘግቡልናልና እና መታ የልብሱንም ጫፍ ነካችው፣ ይልና ወዲያውኑም የደሟ ምንጭ ቆመ ይላል። ደም ከዛ በኋላ ኢየሱስ ኃይል ከኔ ወጥቷል ብሎ ጠየቀ። በስተመጨረሻም ሴትዮዋ በፍርሃት በመንቀጥቀጥ ወደ ኢየሱስ መጣች፣ እንዴት መዳን እንደሆነለት እንደሆነላት መሰከረችለት ይላል። ያን የሆኑም ጌታ ኢየሱስ ልጄ ሆይ እምነትሽ አድኖሻል አላት። ክብር ለኢየሱስ ይሁን። ይቺ ሴት ላለፉት ረጅም ዓመታት ገንዘቧን ሁሉ ያለባትን ፕሮብሌም ሶልቭ ለማድረግ በህይወቷ ላይ ያለውን ጥያቄ መልስ ለማግኘት ገፍግፋለች፣ አውጥታለች። ሶሉሽን አለ የተባለበት ቦታ ላይ መፍትሄ፣ መድኃኒት፣ ነፃ መውጣት አለበት የተባለ ቦታ ላይ ሁሉ ራሷን አስገኝታለች፣ ገንዘቧን አስገኝታለች። ምክንያቱም በሰውነቷ ላይ ያለውን ነገር አብሯት እንዲቀጥል ስላልወደደች ስላልፈለገች ነገር ግን ሲዘገብልን ምን ተብሎ ተዘገበ? የባሱኑ ገንዘቧን አታች ጉዳዩ በህይወቷ ላይ ጨመረ እንጂ መዳንን አላገኘችም ነበር ይላል። አያችሁ፣ የሄደችባቸው የባለመድኃኒቶች መንገድ ነገሩን ሶልቫ አላረገላትም፣ ይልቁኑ ህመሟን ኬዟን እየጨመረ ነው ሄደው። በስተ መጨረሻ ግን የመጣችበት ጌታ ገንዘቧን አላወጣችም። ከእሷ ወደሱ የወጣ ነገር የለም ከሷ ወደ እሱ የወጣው አንድ ነገር ካለ እምነት ብቻ ይባላል። ያ ከሷ ወደ እሱ የወጣ በእምነት ከክርስቶስ ኢየሱስ ኃይልን የመቀበል ልቧ ያለ አንዳች የገንዘብ ኢንቨስትመንት፣ የስጋ ኢንቨስትመንት ከኢየሱስ ለዘመናት የነበረባትን የጥያቄ መልስ ተቀበለች። ዛሬም የናዝሬቱ ኢየሱስ በመንፈስ ቅዱስ አማካኝነት በቃሉ እውነት በአማኞች ማህበረሰብ መካከል እንዲሁ አለ። ኢየሱስ ለህመማችን፣ ለጥያቄያችን፣ ማንኛውም በህይወታችን ላይ ላሉ የህይወት ቀውሶቻችን እምነትን እንጂ ሚሻው እንደ ባለ መድኃኒቶች ቤት ለሱ የምንከፍለው፣ ለሱ የምንሰጠው፣ ለሱ የምናወጣው አንዳች ነገር የለው። እሱ ጋር ስትመጣ ሌሎቹ ጋር እንደሄደችው አስፈልጓት ቢሆን ኖሮ ይዛ በመጣች ነበር። ነገር ግን እሱ ጋር ኃይል የሚወጣው በቁሳዊ ጉዳይ ሳይሆን በእምነት መንፈስ ነበረ። ሰላም ምነች ያለችበትን የአሁን ሲትዌሽን ወደ ምስክርነት ቀየረች። ያ ሁሉ ህዝብ እያየ ጌታ ኢየሱስ ክርስቶስ እምነትሽ፣ አድኖሻል በሰላም ሂጂ፣ ከስቃይሽም እረፊ አላት። ሶ የሚቀጥለው የህይወት ስርዓቷ የሆነው የምስክርነት ነው። ዛትስዋይ እስከ ዛሬ ድረስ ስለዚህ ሴት እንሰብካለን ለሌሎች ስለዚህ ሴት በእምነት ስለሚገኝ ፈውስ እናወራለን። ምን ማለት መሰላችሁ? እምነት የአሁን ሲትዌሽናችሁን ወደ ምስክርነት የመለወጥ አቅም አለው። መጽሐፍ ቅዱስ በዕብራውያን መጽሐፍ ምራፍ 11 የእምነት አባቶች ሌጀንዶች ብሎ የዘገበልን እነኚህ ሁሉ አምነው ሳለ ይላል ከአንበሳ አፍ ዳኑ፣ ከእሳት ወላፈን ዳኑ። ብዙ የህይወት ምስክርነት በህይወታቸው ተጻፈ። ያ ሁሉ ምስክርነት የመጣው ግን ከእምነት በኋላ ነው። ወደ ኢየሱስ ስትቀርቡ እምነትን ብቻ ይዛችሁ ቅረቡ። ለኢየሱስ እኛ የምንከፍለው የምንሰጠው አንዳች ነገር የለንም። በእርሱ የሚያምን ግን ለዘላለም ከህይወት ጥያቄውና ሸክሙ ነፃ ይወጣል። ዛሬ በኢየሱስ ላይ ባላችሁ እምነት አሁን ያላችሁበት ሲቹዌሽን ወደ ምስክርነት ይቀየራል። ምን ላይ ነው ያላችሁት? በበሽታ መማቀቅ፣ በማጣት ጥያቄ፣ በመገፋት ጉዳይ ውስጥ ምን ውስጥ እንዳላችሁ እናንተ ታውቃላችሁ። ባለመድኃኒቶቻችሁ ፈውስን ሊሰጧችሁ ያልቻሉበት ባለመድኃኒት ናቸው ብላችሁ የፈለጋችኋቸው ወዳጆቻችሁ፣ ጓደኞቻችሁ፣ የተለያዩ ያንኳኳችሁባቸው በሮች መልስ ያልሰጧችሁ፣ መጽሐፍት እንደሚለን ኑ ወደ ኢየሱስ በእምነት የኔ ፈውስ፣ የኔ ነፃነት፣ የኔ መዳን ያለው ጌታ ሆይ አንተ ጋ ነው በሉት። አዎ አንተ ጋ ብቻ ነው ይሄ ነገር መድኃኒትን፣ ፈውስን የሚያገኝ ነው በሉት። ያን ጊዜ አሁን ያላችሁበት ስቃይ፣ አሁን ያላችሁበት ሁኔታ በድንቅ የመንፈስ ቅዱስ የኃይል መገለጥ ወደ ምስክርነት ይቀየራል አያለው። ለአንድ ሰው በእምነቱ አሁን ያለበትን ሁኔታ ወደ ምስክርነት ሲቀይር ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነው። በእምነት ለሚነኩት ኃይሉ የተገለጠ ነው። እምነት አሁን ያላችሁበትን ሁኔታ ወደ ታላቅ ምስክርነት ይቀይሯል። በማመን ኃይል ከኢየሱስ ይሆነልን። እወዳችኋለሁ። ተባርኩልኝ።